ምግብ እየጋበዘ ነበር እና ለሱ ቲክቶክ እየቀረጽን እረሳ ነው። ዩቲብ ሳንቀርጽላችሁ ስንበላ ይቅርታ በጣም አይ፣ ችግር የለውም። ከጁኒ ጋር ሆነን ብዙ በልተናል። ብዙ በርገር ወደኋላ በጣም ስልኬ ባትሪ ጠፍታ ያው ግዴታ ሆነባት። ደስ ለምን ትደብቅ ያለሽ ለም የምን ገመና ነው? አንቺ ከፈለግሽ ምን ችግር አለው? ሌላ ቀን እንጋብዝሻለሁ ያለው አጥፍ አድርጌ እንጀራ መብላት ነበር የፈለገችው እንጀራ ነበር ያረካኛል ያለችው አሁን በርገር አርክቷታል እግዚአብሔር የተመሰገነ ይሁን ከካናዳ የመጣ በርገር ነው አረካሽ በርገሩ የካናዳ በርገር ያረካል። እሺ ይጠበሳል? አፍሽ ዘጋሻለው ዝግት። እስከምትወጫት ዋጫት። ናፒ ሩጥ፣ ቼክ አምጣ። ምን ትቀልድ? እንደዚህ ነው የማስገባው። እንደዚህ ያረኩኝ ነው ያስገብ። በቃ ተረዳሁት። አይደለም አንድ ሚሊዮን እኔ አንቺን አስቤ ያወጣሁልሽ ከሆነ አራይት እንግዲህ ቪዲዮአችን ይመስል ነበረ። ወይዘሪት ጁኒ ገብሩ ትላለች። ጁኒ ነው አይ አብየት አንተ አክሰንት ወለ ድሪዳት አብየት ወጥሪኛ። እሺ ጋይስ ያያችሁት ቪዲዮ ይህን ይመስል ነበረ። ቆይታችን ይሄን ይመስል ነበር። አዶናይ ምግብ ጋበዘኝ፣ በርገር ጋበዘኝ፣ ያው የሚጣፍ በርገር ጋበዘኝ። ጋበዝኳት እና ከፈለች። እኔ ምን ምን ይከፍልም፣ ችግር የለውም በማገኘው ያገኘዋለሁ። ደግሞ ፕራንክ አድርግ ምናምን ምናምን ነገር ያላችሁኝ ማለት ነው፣ አልረሳሁትም። እሺ ያው ቦታ የማመቻቸት ስላለብኝ ለዛ ነውና አረሰውትም ፍራንክ በደንብ ነው የማደርግላችሁ። ምን አይነት ፍራንክ ከነገርኩሁ፣ እሺ ፍራንኩ ክብሬን የሚናካ እንዳይሆን፣ መስመርን እንዳያልፍ ገባሻ? በስነስርዓት ሲሪየስሊ፣ በሌላ ሰው እንዳታስንትን እንዳታስደርግኝ የማይሆን ነገር አልፈልግም ማለት በቃ የማየውን ነገር አልፈልግም። ይሄ ሰውነቴን የሚነካና መስመር የሚያልፎች ቤቴ ሩም የሚያልፍ ማለት ነው። ስለነገርክን እናመሰግናል። እሱን የሚደብርህን ነገር ነግሬሽ አንቺ ካደረግሽው ባውንድሪ አልፈሻል ማለት ነው። ባይ ዘ ወይ ስለ ጃኒን ላስተምራችሁ ከተነገራት ታደርጓለች። እላኛውን ሽፍጥረሽ ነች በጣም እና ለምን ተነግረኛለ እንደኛ እንደሆንኩ እያወቅ እንደሆንኩ፣ አሁን መታከብሪኝ ከሆነ በቃ ይሆናላ። ዲስሪስፔክት የማያደርግ ፕራንክ አድርግ እንደባለፈው። ቀልቤ ነው የሳትኩት እኮ ዋናው መናገርህ እኮ ነው አይደል? ለክፉም ለደጉም መናገሩ ጥሩ ነው። እግዚአብሔርን ፕራንክ እንደዛ ካደረክሽ አለቀልሽ። ሲሪየስሊ በጣም በጣም ከባድ የሆነ ኢንቨስት አድርጌበት ላይ አይ ናፕ ተተባበረኛለ እሺ፣ በቃ እኔ እናንተ ተመካክረን ነው። ምናልባት ኖ ላይክ እና ታስቡ። ሲሪየስሊ አንተም ነው ፕራንክ ማረገ ወንድሜ። እሺ፣ አንተም ፕራንክ ማለት ደግሞ በጣም ውይ፣ ስሚ፣ የማትወጪበት በቃ የማትወጪበት፣ በቃ የሚያስፈራሽ፣ የምትንቀጠቀጨበት ፕራንክ ነው ማድረግ። እሺ፣ አንቺን አይጎዳሽም፣ አይነካሽም ሰውነትሽ ኢሞሽናሊ ግን

ነቃስ ይሄ ነው። በጣም ነበር የደበረኝ። ባይዚ ለምን እስካሁን አልነገርሽም እንደደበረሽ አነገርኩ ነው ያው በፍራንኩ ምን መጣለን ብዬ ታደረኩ። በኋላ ነገር ያለው በስነ ስርዓት እንደ ታስቢ። ጋይስ እንወዳችኋለን አይ ላቭ ዩ ሶ ማች። አብራችሁ ስለቆያችሁ እና መቶ ሺ ሰብስክራይብ ታስገቡኝ በጣም ደስ ይለኛል። ሰው ሰብስክራይብ አድርጉኝ። ወዳችኋለሁ ለናደሩ ቺን ካታርጋክ ብቻ እወዳቸዋለሁ ሰብስክራይበር ግበራቸው። እኔም አፈቅራቸዋለሁ። ጋይስ እንወዳቸዋለን። አይ ላቭ ሶ አብራችሁ ስለቆያችሁ እና መቶ ሰብስክራይብ ታስገቡኝ በጣም ደስ ይለኛል። ሶ ሰብስክራይብ አድርጉኝ እወዳቸዋለሁ ቻ